እንደ ሀገር በሽታን የመከላከልና አክሞ የማዳን አቅምን ለመፍጠር ታቅዶ እየተሰራ ይገኛል። ይህንን ዕቅድ ለማሳካት ከሚያስችሉ ሥራዎች መካከል ደግሞ የጤና መሠረተ ልማቶችን ማሳደግ፣ የጤና አገልግሎትን ተደራሽ ማድረግ፣ ብቁ የሰው ኃይል ማፍራትና ዘርፉን በቴክኖሎጂ መደገፍ የሚሉት ተጠቃሽ ናቸው። የካቲት 12 ሆስፒታል ሜዲካል ኮሌጅ ይህንን ዕቅድ ለማሳካት የሚያስችሉ በጤናው ዘርፍ ለስምንተኛ ዙር ያሰለጠናቸውን ተማሪዎችን አስመርቋል። ቁጥራቸው 187 የሚሆኑ ባለሙያዎች በማስተርስ እና በዶክትሬት ድግሪ የተመረቁ ሲሆን ተመራቂ ተማሪዎችም ባገኙት እውቀት ሕዝብና ሀገራቸውን ለማገልገል መዘጋጀታቸውን ተናግረዋል። የኛ ስራ ከሕይወት ጋር የተያያዘ ነው። ከሰዎች ህይወት ጋር የተያያዘ ነገር ደግሞ ብዙ ትኩረት ይፈልጋል። ስለዚህ ከቤተሰብ ጤና ጋር ከሁሉ ነገር ጋር እየሰራን ነው። የጤናን ጥራት ማሻሻል ደግሞ ዋነኛ ተግባራችን ነው። በደንብ እንሰራለን ብዬ ተስፋ አደርጋለሁ። ከአመት አመት እየተሻሻልኩ ጥሩ የትምህርት ህደት እያገኘው ብዙ እናቶችንም ረድቻለሁ ብዬ አስባለሁ። ካለኛ እውቀት አንጻር አገሬ ለመርዳትና የእናት ሞት ለመቀነስ ከእንግዲው ቃል ገብቻለሁ። የወጣ ነው ከማህበረሰቡ ነው። እኛም የማህበረሰቡ አንድ አካል ነን። ፐርሰናሊ እንደኔ እንደ ኳሊቲ ዲፓርትመንት ጓደኞቼንም አብዛኛውን አብረን ስላሳለፍን ሶስቱን አመታት ማህበረሰቡን ለማገልገል ማህበረሰቡን ባለው የጥራት ክፍተት ላይ ለመስራት ዝግጁ እንደሆነን ይሰማኛል። ሜዲካል ኮሌጁ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት ያስመረቀ ሲሆን ከንቲባ አዳነች አቤቤ በዚህ ወቅት የጤና አገልግሎትን ተደራሽ ለማድረግ በሽታን ለመከላከል እና አክሞ ለማዳን መንግስት ትልቅ ትኩረት ሰጥቶ እየሰራ እንደሚገኝ ተናግረዋል። ሪፈራል ሆስፒታሎችን ለመጨመር በኮልፌ ቤቴል አካባቢ ትልቅ ሪፈራል ሆስፒታል በማጠናቀቅ ላይ እንገኛለን። በንፋስ ስልክ ላፍቶ የላፍቶ ሬፈራል ሆስፒታል በማጠናቀቅ ላይ እንገኛለን። ከዚህም አልፎ ነባሮቹን ሆስፒታሎቻችን ደረጃቸውን የጠበቁ ሰፋ ያለ አገልግሎት የሚሰጡ የአቅድነውን የሜዲካል ቱሪዝም እቅድና ራዕይ ለመተግበር ምቹ ሁኔታ እንዲኖራቸው ለማድረግ ሰፋ ያለ ስራ እየሰራን ነው። በዘርፉ እጅግ በጣም ቁልፍ ነው የምንለው የተማረ የሰለጠነ የሰው ኃይል ማቅረብ ነው። እናንተ ዛሬ የተመረቃችሁ የካቲት 12 ሆስፒታል ሜዲካል ኮሌጅ ተመራቂዎች እጅግ በጣም ደስ የተሰኘንበት በዘርፉ ያለውን ክፍተት እንድታሟሉ ኃላፊነት የተጣለባቸው ናቸው። የጤናው ዘርፍ በቀጥታ ከሰው ልጅ ህይወት ጋር የተገናኘ ነውእና ትልቅ ትኩረት የሚፈልግ ነው። ከዚህ አኳያ በቃልና በተግባር የተደገፈ እውቀት አግኝተናል የሚሉት ተመራቂ ተማሪዎቹ ይህም የስራ አለም እንቅስቃሴያቸውን የሚያግዝ እንደሆነ ያነሳሉ። ሲጀመርም ፓሽኔ ነው፣ በቃ ደስ የሚለኝ ፊልድ ነበር ስለተማርኩት በቂ እውቀትም ስላገኘው እጅግ በጣም ደስተነኛ ነኝ። መምህራኖቼንም በጣም ነው ማመሰግነ ትምህርት ላይ አብረህ በዛው እንትን እያረክ ነው እንትን ትምህርቱን የምትማረውና ከአመት አመት የሆነ የሚሰጠው የትምህርት እንትን እየሰፋ እየጠለቀ ስለሚሄድ በቂ ዝግጅት አርክቻለ ብዬ አስባለሁ። እየሰራንም ነው የተማርነው ያው የሁለተኛ ዲግሪ ብዙ ጊዜ ከስራ ጋር ነው። ስለዚህ ያው በብዙ ትጋት በጥሩ ነገር ተምረናል ማለት ነው። የጤናው ዘርፍ በየጊዜው በእውቀትና ክህሎት ማደግን የሚጠይቅ በመሆኑ ተመራቂ ተማሪዎች ራሳቸውን በዚህ ልክ ዝግጁ ማድረግ እንዳለባቸው ተጠቅሟል። በተጨማሪም በተማሩት የሙያ ስነ ምግባር መሰረት ህዝባቸውን እንዲያገለግሉም የሚጠበቅ ባቸው ኃላፊነት መሆኑ ተጠቅሟል። በኮሌጅ ተምራችሁ በተግባርም በቲዮሪም ያጠናቀቃችሁት ስልጠና ጥሩ ሆኖ እያለ የሥራ ህይወት ሌላው ትምህርት ቤት መሆኑን ለማስታወስ እወዳለሁ። በሥራ ህይወታችሁ በየዕለቱ ትማራላችሁ። ልባችሁን ክፍት ካደረጋችሁ፣ ዝግጁ ከሆናችሁ፣ እያንዳንዱ አገልግሎታችሁ በየዕለቱ ሲያስተምራችሁ ይውላል። ስለዚህ በዚህ አጋጣሚ አደራ የምላችሁ ስታገለግሉ ስትሰሩ ሁሌ ለመማር ሁሌ ለመሻሻል የላቀ አገልግሎት ለመስጠት ልቃችሁ ለመገኘት የተዘጋጃችሁ እንድትሆኑ በዚህ አጋጣሚ አደራ ማለት ወዳለሁ። ተመረቅን ብላችሁ የምታርፉበት ሳይሆን ዘወትር መማርና ማንበር የሚጠይቅ እንደመሆኑ ወደ ስራ ስትገቡና በምትጀምሩበት አዲስ የህይወት ምዕራፍ ሊገጥማችሁ የሚችሉትን የትኛውንም ፈተናዎች በመቋቋምና ተክታችሁ በመስራት በጤናው ዘርፍ እየመጣ ላለው ላቅ ያለ ለውጥ አቅም እንድትሆኑ አደራ እያልኩኝ በእጅጉ የተከበረና ከፈጣሪ መሰጠትን የሚጠይቀውን የጤና ሙያ ባለቤት በመሆናችሁ ከሙያው የሚጠበቀውን ጥብቅ የሙያ ዲሲፕሊን ዲሲፕሊንና ስነ ምግባር በመተግበር ለሙያችሁና ለሕብረተሰባችሁ ታማኝ በመሆን እንድታገለግሉ አደራ ማለት እወዳለሁ። የየካቲት 12 ሆስፒታል ሜዲካል ኮሌጅ በአሁኑ ወቅት ከ19 ባላነሱ የጤናው ዘርፍ የትምህርት ዘርፎች በርካታ ባለሙያዎችን እያሰለጠነ ይገኛል።